ኧረ ሀጎሴ በእናትህ፣ ኧረ አንተ ጋብዘኝ እስኪ አንድ ቀን እንኳን ጋብዘኝ። ምን አለበት ብትጋብዘኝ? ዋይ አንተ ደግሞ ቀድሬ ችግር አለብህ እንዴ? ደመወዝ ገና አይደለም እንዴ? ደመወዝ ሲወጣ ጋብዛሃለሁ። ምንም ችግር የለም። ታዲያ ምን ችግር አለው? ቀላል እኮ ነው። እንዴት እኔ ላበድርህና፣ ከዛ ጋብዘኝ ስታገኝ ደግሞ ገንዘቡ ትመልስልኛለህ ልጅ አባቱን አባዬ በጣም ደፋር ነህ ይላሉ። አንተም ደፋር ነህ እያልክ ነው በየቦታው የምታሰራው፣ ምን የተለየ ነገር ተፈጥሮ ነው ወይም ምን የተለየ ነገር አድርገህ ነው ብሎ ይጠይቋል። እና ሲለው ጊዜ አባትየው ያው ቁምጣ አድርጌ ከሴት ጋር እላፋ ስለነበር ነው አለ። ታዲያ ይሄ ምን ይገርማል? ምን እንዳይፈጠር ነው ይለዋል። አንተ እንዳትፈጠር ምን ነበር ብሄር ብሄረሰቦች ለተለያየ ጉዳይ ድሬዳዋ መጡና ገና ከመኪናቸው ወረድ ሲሉ አንድ ፈል አልጋ ፈልጋችሁ ነው አላቸው። አንድ ፈል ግን ያንተን አልጋ ነው ጉራጌው። ከዛ በኋላ ምን ይሻልናል? እንዴት ነው ሁን አልጋ እንዴት ነው ያዝ እየተባባሉ እያለ ይያለ ጉራጌው አንድ አሳብ አመት ይሄሬ ነው ሳባ ቡኪንግ የሚባል ነገር ሰምቻለሁ፣ አልጋ ያሲዛለሁ ሲል ወላይታው በነፃ ነው። ምን ሌላ ክፍያ ጭማሪ የለውም ማለት ነው። ነጻ የሚባል አገር ግን ቢዝነስ አታለ እንዲያለው ጉራጌው ማለት ከዛ ተግባሩ ዋይ ታዲያ ሁለት ክፍያ ከፍለን ይሆናል እንዴ? ሲል ኦሮሞ ቀበል አድርጎ እንደዛ ነገርማ አይሆንም፣ የራሳችን ፈልጋን መያዝ አንችልም? እንዲ ያለ ሲዳሞም ተቀበልና እነሱ እንደዛ አለ ስራ መስራት ምን ያረግላቸዋል? ከሰሩ በነፃ መስራት ነው፣ ካልሰሩ ራሳችን እንደን እንፈልጋለና። ከዛ ጉራጌው ቀበል አደረገን፣ እህሬ ጭንቅላታችን እንጠቀም። አሁን ለምሳሌ የሆነ ሆቴል ባጃጅ ኮንትራክት፣ ዘሬ ከፈናቸው። ከዛ ሆቴሉ ላይ ወጣን፣ አልጋው አየን፣ እንደገና አልጋው አይመች፣ ዋጋ አልተስማማን፣ ድጋሚ ወረድን። ሌላ ባጃጅ እንከፍላለን፣ ሌላ ሆቴል እንሄዳለን። ከዛ አልጋው እናያለን፣ ዋጋ ላይመች ይችላል፣ ኤሲ ላይኖር ይችላል፣ መታጠቢያ ሸውር ምናምን ላይኖር ይችላል። ይሄ ብቻ ሳይሆን ደግሞ ገና ደግሞ በባጃጅ ሌብነት የሚሰሩ ሰዎች ሌባ እጅ ላይ ልንወጥቅ እንችላለን። ወጪው ብዙ ወጪ ከምናወጣ ሁሉ ነገር አውቀን ቁልፋችን ተቀብለን ቀጥታ ወደ አልጋ ክፍላችን ብንገባ አይሻልም? ያው እንደነገርኳቸው ድርጅታችን አየሩ ብርግድ አድርጎለታል። አንዱ ደንበኛችን ደግሞ ምን አደረገ? ስድስት ሸሪኮቹን ማስወገድ ፈለገና በየቦታው በተመሳሳይት እንዲወገዱ አዘዘ። ከዛ በኋላ አንዱ ቦታ ሲዳማውን፣ አንዱ ቦታ አማራውን፣ አንዱ ቦታ ትግሬውን፣ አንዱ ቦታ ወላይተውን፣ አንዱ ቦታ ጉራጌውን፣ አንዱ ቦታ ደግሞ ሄድኩኝ ማለት ነው። ከዛ በኋላ በተመሳሳይ መተን ሪፖርት ማድረግ ነበረብን። ሰብሰብ አለ። ከዛ ሲዳማው መጀመሪያ እኔ ትዕዛዜ ተልዕኮ በጥንቃቅ ፈጽማለሁ፣ ሚሽን አኮምፕሊሽ ብያለሁ። ምንም ማሳስብ አሻራ ነገር አልታውቁም። እንደዛ ነው አይደል? ከዛው ላይ ታውቀጥለ እኔ ያው የምታውቁ ነገር አይደል፣ ስራ ምን ልምድ አለ አይደል፣ ከዚህ በፊት ጣቃ አደረጉ ወደ ቦታ ተመለስኩኝ፣ አለቀ አለ። ከዛ በኋላ ደግሞ ትግራይ ጀለሳችን ነመና፣ እንዴት እንዴት ሆነ ምናምን ሲል ወይ ምንም የሚያሳስብ ነገር የለውም፣ ጭንቅላት በጠበጥኩኝ የገደልኩት መጀመሪያ ታቀለ በቁመና አእምሮ የገደልኩታል። ከዛ በኋላ አማራ ጀለሳችን አቅ አቅ ሴት ነው ያደረኩት ስል ያለ እንደው ቁጭጭ ያለ ምናምን አለ። ከዛ በኋላ እሺ ጉራጌው አንተሳ አንልዋለህ አይ እኔማ ሰውየውንም ገደልኩት። ከዛ በኋላ ጓደኛውም ነበረ፣ ጓደኛውንም ገደልኩ። እየታዘዝከው ሰውየውን አይደል ለምን ጓደኛውን ገደልክ ይባላል። አረ ደንበኛ አይደል እንመርቅለት። ትላንትና ከጓደኛዬ ጋራ ያው በዓል ነው በሚለው ፈታ ለማለት ብለን አንድ ሁለት ሶስት አራት አምስት ስድስት እያል መሸንና የሆነ ሰዓት ወጣ ለሽንቱን የመሰለኝና በጣም ሲቆይብኝ ጊዜ ትዕግስት አረኩለት። አንተ የት ሄደህ ነው ምናምን ጠፋህ እኮ ስለው፣ አይ ወደ ቤት ሄጅ ነው አለ። እንዴ ምን ሆነህ ነው? አረ እንዳጠፋ ተመለስ ምናምን እለዋለሁ። አታስብ ታክሲ ይዣለሁ ይለኛል። አንተ ደነስ፣ አንተ ቤት እስጥኮ ነው እየጠጣሁ።